ሰላም ጤና ይስጥልን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የጦርነት ፖሊሲ ባለቤቱ አብይ አህመድ በዛሬው የፓርላማ ውሎ በኢትዮጵያ ውድ ልጆች ደምና አንጡራ ሀብት ካስቀጠሉ ጦርነት ጋር ተያይዞ ለቀረበላቸው ወሳኝና ታሪካዊ ጥያቄ የሰጡት ምላሽ ፖሊሲያቸው ጦርነት ስለመሆኑ ለእርሳቸውና አገዛዛቸውም ጦርነት ኦክስጂናቸው መሆኑን አረጋግጠዋል። በጉዳዩ ላይ ሰፋ ያለ የምርጃ ትንታኔ አዘጋጅተናል። በወሎ ቤት አማራ ምዕራባዊ ቀጠና በከባድ መሳሪያ የታጀበ ውጊያ ውለዋል። ከላላ ቲርቲራ ዋነኛ የጦርነት ሜዳ ሆነው ውለዋል። በሰሜን ወሎ ደጋማው ቀጠናም ያገዛዙ ጦር በፋኖ ኃይሎች ክፉኛ ተመቷል። በጎንደር እስቴ ከተመዘገበው ታላቅ ድል በኋላ ያሉ የውጊያ እውነታዎችም የግንባር ዘገባችን አካል ነው፤ ሰዓቱን ጠብቆ ይቀርባል። በሽመልስ አብዲሳ የሚመራው ክልል ዛሬም የአማራና የኦርቶዶክሳውያን ደም እየፈሰሰበት ይገኛል። አርሲ ሀገረ ስብከት አስራ አራት ኦርቶዶክሳውያን በአሰቃቂ ሁኔታ ተገለዋል። ግድያው ቀጣይነት ሊኖረው እንደሚችልና የምዕመናኑ ህይወት አደጋ ላይ መውደቁም የቤተ ክርስቲያኗ ምንጮች ጠቁመዋል። ዝርዝሩ ተሰናድተዋል። አዲስ አበባን ጨምሮ በከተሞች በሌሊት ወታደራዊ አፈሳዎች ዳግም ስለመቀስቀሳቸው የሚያመለክት መረጃም ይዘናል። የወልቃይት ጉዳይን በተመለከተ የህዝብ መነጋገሪያ አጀንዳዎችን በመያዝ በወቅታዊ ጉዳይ ዙሪያ ተባባሪ ዘጋቢዎቻችን የወልቃይት አማራዎችን አነጋግረዋል። የህዝቡ ምላሽ የወልቃይት ጠገዴ ህዝብ በእጁ የገባው ነጻነት አሳልፍ አይሰጥም የሚል ሆኗል። በደም የፈካው ነጻነታችን እስከ ሞት በምንታመንለት አማራነታችን ጽናት ይቀጥላል የሚለውን የወልቃይት ጠገዴ የአማራ ተወላጆች አስተያየት በዜናችን ቃኝተነዋል። ኢትዮጵያ በአምባገነን አገዛዝ መዳፍ ስር መውደቋን አንድ ዓለም አቀፍ ተቋም በሪፖርቱ ገልጿዋል። የተቋሙ ሪፖርት ኢትዮጵያ የአምባገነንነት አዝማሚያ እየተባባሱ ከመጣባቸው ሀገራት አንዷ ሆናለች ብለዋል። በህግ የበላይነት ምዘናም አምና ከነበረችበት ዝቅ ብላት ተገንታለች። በጉዳዩ ላይ ሰፋ ያለ ጥንክር ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። አብይ በዛሬው የፓርላማ ውሏቸው ጦርነት ኦክስጅናቸው መሆኑን አረጋግጠዋል ተባለ። የጦርነት ፖሊሲ ባለቤቱ አብይ አህመድ በዛሬው የፓርላማ ውሎ በኢትዮጵያ ውድ ልጆች ደምና አንጡራ ሀብት ካስቀጠሉ ጦርነት ጋር ተያይዞ ለቀረበላቸው ወሳኝና ታሪካዊ ጥያቄ የሰጡት ምላሽ ፖሊሲያቸው ጦርነት ስለመሆኑ ዳግም ያረጋገጠ ሆነዋል። ሰውዬው አሁንም እንደ ኦክስጅን የቆጠሩትን ጦርነት የማስቆም ፍላጎት እንደሌላቸው በምላሻቸው አረጋግጠዋል። በተለይም የዘር ማጥፋት አላማ ያለውን ጦርነት በመቃወም ነፍጥ ያነሱትንና ለሕልውና የሚታገሉትን የፋኖ ኃይሎች አላማ ቢስ በሚል ፍረጃ እንደ ወራሪ በሰማይ አየር በምድር የወታደር ማዕበል ያሰማሩበትን የአማራ ሕዝብ ጉዳይ አቅልሎ በመግለጽ ጉዳዩን ተራ ማስመሰል ንግግር አሰምተዋል። ተላላኪ ናቸው፣ እነዚህ አላማ የላቸውም። ታገልኩለት የሚሉትን ሕዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልቁል ማለት ምን ማለት እንደሆነ እናንተ አስቡት። እንዲህ ባለ ቅጥፈት ከህዝብ ጋር ሆድና ጀርባ ሆነው የቀጠሉት አብይ ከቅርብ ጊዜ ወዲህ እያስተጋቡት ባለው አዲስ ፕሮፓጋንዳ ደግሞ የውስጥ ድክመታቸውን በውጭ የማላከቅ አባዜ ላይ ተጠምደዋል። ይህንንም እያደረጉ ያሉት ለሁለት ዓላማ ነው የሚሉት የጉዳዩ ተከታታዮች፣ አንደኛው ያጡትን የህዝብ ቅቡልነት ለማግኘት ፋኖን የውጭ ኃይሎች ተላላኪ በሚል በሌላው ኢትዮጵያዊ ዘንድ ጥርጣሬ መፍጠር ሲሆን ሁለተኛው ጠላት ያሉትን ኃይል አሳንሶ ለማሳየትም ከአቅማችን በታች ነው የሚል መልእክት ለማስተላለፍ አልመው እንደሆነ ገልጸዋል። ሰላም ያስፈልጋል፣ ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ የመጋጨት ጦርነት ማብቃት ይኖርበታል። የተባለው ትክክለኛ ሀሳብ ነው፣ ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። አብይ በዚህ ንግግራቸው ሰላም ፈላጊ ቢመስሉም የመልክታቸው ዋና ጭብጥ ለድንበር ተሻጋሪ ጦርነት ዝግጅት ማድረጋቸውን ጠቋሚ ነው። ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ ሀገራት ባሉበት ሁኔታ በሀገሪቱ የተረጋጋ ሁኔታ ማምጣት አስቸጋሪ መሆኑን የተናገሩት አብይ የራሳቸውን ጦረኝነት በሌላ በማላከክ አውድ ነው። ስም ሳይጠሩ ተላላኪ ያሏቸውን አካላትን በነቀፉበት ንግግራቸው እነዚህ ኃይላት የሚያደርጉትን ያልተረዱ ናቸው በማለት ሲከሱ ተደምጠዋል። የጠቅላይ ሚኒስትሩ የንግግር ፕሮቶኮልና የቁጥር ግንዛቤ ላይ ጥያቄ መነሳቱ እንደተጠበቀ ሆኖ በኢትዮጵያ ኢትዮጵያ ስም ቀይ ባህር እንደሚገቡ እንዲህ ሲሉ በእርግጠኝነት ተናግረዋል። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ሚሊዮን ፐርሰንት ስንት እንደሆነ ጠቅላዩ ምላሽ የሚሰጡበት ጉዳይ ሆነው የኢትዮጵያውያንን የሶስት አስርት ዓመታት ጥያቄ የሆነውን የባህር በር አጀንዳ በተለወጠ ዓለም በኃይል የማስመለስ ወታደራዊ ዝግጁነታቸውን በተለያየ አጋጣሚ እያሳዩ ያሉት አብይ በጦረኛ ባህሪያቸው የትውልዱን ህልም እያጨለሙበት ይገኛል። ድንበር ተሻጋሪውን ጦርነት ምክንያታዊ ለማድረግ ኢትዮጵያ ተዘግታ አትኖርም ማንም ፈለገም አልፈለገም ተዘግታ አትኖርም ሲሉ የተደመጡት አብይ ዝግጅታቸውን ሲጠቁሙ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም፣ በማለት አሰብ ላይ እንደማይቆሙ አስመራ ድረስ ዘልቀው ስርዓታዊ ለውጥ እንደሚያመጡ አመላካች የሆነ መልእክት አስተላልፈዋል። መልሰው ደግሞ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይ ቀሪ በመሆኑ ዓለም አቀፍ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ሲሉ ጠይቀዋል። የዜና እስከጠናቀረበት አመሻሽ ድረስ የአስመራው መንግስት ለብልጽግናው መሪ ማብራሪያ የሰጠው ምላሽ ባይኖርም የወረራ ስጋት መውደቁን ተከትሎ የዓለም አቀፉን ማህበረሰብ ታዘቡልን በሚል ተደጋጋሚ አቤቱታ ሲያቀርብ ከቆየበት ጭብጥ የተለየ መልእክት ያስተላልፋል ተብሎ አይጠበቅም። የሆነው ሆኖ የተባበሩት መንግስታትና የአፍሪካ ህብረት አባል የሆነችውን ኤርትራ በትንሽ ሀገርነት አቅልሎ ከመመልከት ይልቅ በሰጥቶ መቀበል የጋራ ጥቅም ላይ የተመሰረተ የጋራ ቀጠናዊ ልማት ፖሊሲ መከተል የሚቻልበትን እድል በጦርነት ፖሊሲያቸው ያመከኑት አብይ አህመድ በወደብ ማግኘት ስም በኤርትራ ላይ የሚከተሉት የውጭ ፖሊሲ በጦርነት ላይ የተመረኮዘ መስለዋል። የሰላምና የድርድር አማራጭ በኤርትራ መንግስት ቢኖር እንኳን አብይ ፍላጎት አይኖራቸውም የሚሉት የፖለቲካ ታዛቢዎች ምክንያቱም የአብይ የወደብ ማግኘት መንገድ የዓለም አቀፍ ሕግን ማዕከል ያላደረገና ሕጉንም በውል ያላጤነ በፖሊሲና በተጠና ስትራቴጂ ያልተቃኘ ሆኖ ስለሚታይ ነው ይላሉ። በዚህ አግባብ ኢትዮጵያ ወደብ እንድታገኝ የዓለም አቀፍ ማኅበረሰብ ይደግፈኝ የሚለው የአብይ አገዛዝ ጥሪ ምላሽ እንዲሰጠው ቅድሚያ የታማዦራቸውን ጨምሮ የዛችን ሀገር ሉዓላዊነት በንግግርም በድርጊትም ማክበር ይጠበቅባቸዋል ሲሉ መልከታቸውን አጋርተዋል። የአብይ አህመድ የግል ጄኔራሎች ወደ ወሳኙ የቀይ ባህር ተልዕኮ ለማምራት ዝግጅታችንን በማጠናቀቅ ላይ እንገኛለን ካሉ ይኸው አራተኛው በጋ መቆጠር ጀምረዋል። ከጦርነት ፖሊሲ ባለቤቱ አብይ አህመድና እርሳቸው ከሚመሩት አገዛዝ በሚታዩ ሁኔታዎች የሉዓላዊነት ስጋት አለብኝ ያለው የኤርትራ መንግስት አሰብ በኩል ጦሩን ማጠናከሩንም እንደቀጠለ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ። ወደ ሰዓቱ የግንባር መረጃዎቻችንን እናመራለን። እንግዲህ በትናንት ማምሻውን እንደዚሁም ዛሬ ጠዋት ላይ በተለያዩ አካባቢዎች የፋኖ ኃይሎች ከአገዛዙ ሰራዊት ላይ ጋራ አፍትጫና እንደዚሁም ውጊያዎች አሉ። በተለይም በወሎ ቤተ አማራ በከላላ ወረዳ ደገር ከተማ ለማስለቀቅ ከከላላ ከተማ ተንቀሳቅሶ የነበረን ኃይል አፋሃድ ወሎ ቤት አማራ ጠቅላይ ግዛትዝ ቆርኬ ከተባለች ከተማ ላይ እንግዲህ መቶ መልሶታል። የአገዛዙ ሰራዊት ከፍተኛ ሰራዊት ጭኖ ቢመለስም ወደውኑ በድሽቃ ተኩስ ልውውጥ ብቻ ወደ ከተማ ተመልሷል። በዚሁ ቀጠና ትናንት ማምሻውን ቲርቲራ ከተማ በመግባት የአፋባሃ ምስራቅ አማራ ሚኒሊክዝ በተለይም የራሳ ሊኮር አባ ናደው ሳጅና ዲያማሊ ክፍለ ጦሮች ቴርቲራ ከተማ በመግባት በአገዛዙ ሰራዊት ላይ የወንበር አስጠባቂ እና እንደዚሁም ተላላኪ የሆኑ ሚኒሾች ላይ እርምጃ ወስደው ተመልሰዋል። ሁለት ሚኒሾች ሲመቱ ሌሎች አስር እንግዲህ አስር ሚኒሾ አባላት እንደዚሁም አምስት የአድማ ብተን አባላት ተማርከው በክፍለ ጦሩ ቁጥጥር ስር ይገኛሉ። የቲርትራ ከተማን ማምሻቸውን በመግባት በርካታ ኃይሎችን ይዘው በመውጣት እንደዚሁም የአገዛዙ ሰራዊትን ወደ ክላላ በመሰተር በአሁኑ ሰዓት ከተማዋን ለቀው መውጣታቸውን የአፋባሃ ባሃ ሚኒሊክዝ ራሳ ሊኮር አስታውቋል። በዚሁ ቀጠና እንግዲህ በዛሬው ዕለትም ወደ ውግድ አብዬ ጉርባ ተንቀሳቅሰው የነበረው የመከላከያ ሰራዊት በርቀት ተመቶ ተመልሷል። በተለያዩ ቦታዎች ላይ እንግዲህ አገዛዙ ሰራዊት ከተሞችን ለማስረቀቅ ያለው እንቅስቃሴ ሊሳካለት አልቻለም። በሰሜን ወሎ በደጋማው ቀጠና የምትንቀሳቀሰው አንሻ ሰይድ ክፍለ ጦር በትናንትናው እለት እንግዲህ ከአስር በላይ የአድማ ብትናና የሚንሽ አባላት ማስወገዳቸውን ገልጸ ነበረ። በአካባቢው እንግዲህ በርካታ ጊዜ ውጊያ የሚያደርጉት የደጋማ መብረቅ ክፍለጦር እንደዚሁም የአንሻ ሰይድ ክፍለጦር የአፋባሃ ምስራቅ አማራ ሚኒሊክዝ ክፍለ ጦሮች በተደጋጋሚ የአገዛዙን እየመቱት ይገኛሉ። በትናንትና ሁለት እንግዲህ ማምሻውንም ከአስር በላይ ሙትና ቁስለኛውን ወደ ጋሸና ከተማ ይዞ መግባቱን የአንሻ ሰሄድ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ መኩሪያ አጋሽ ለጣና ሳተላይት ቲቪ ገልጾልናል። በተያያዘ ዜና እንግዲህ በጎንደር ቀጠናም እንግዲህ ማምሻውን በተለያዩ ቦታዎች ላይ ውጊያዎች ነበሩ። በተለይም እስቴ ከተማ በመግባት የሜጀር ጀነራል ውባንተ ልዩ ተወርዋሪ ኮር እስቴ ከተማ በመግባት በሁለት የአካባቢው ወይም ጥምር ጦር እያለ የሚጠራቸው መንግስት ጥምር ጦር እያለ የሚጠራቸው አካላቶች ላይ እርምጃ መውሰዳቸውን እንደዚሁም ከአስር በላይ የሚኒሻና እንደዚሁም የአድማ ብተና አባላት ኮሩን መቀላቀላቸውን ገልጸውልናል። በአካባቢ የሚንቀሳቀሰው የጀኔራል ኃይሌ ዘውባንተ ክፍለ ጦርም እንግዲህ በአካባቢው ሲንቀሳቀሱ የነበሩ ፋኖዎችን ለማፈን ሲንቀሳቀስ በነበረ ያገዛዙ ጦር የጥምር ጦር ላይ መንገድ በመዝጋት ከፍተኛ ድርሻ እንደወሰደ ከቦታው የደርሰን መረጃ ያመለክታል። ፈርማሽ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ፓሪሲ ሀገረ ስብከት አስራ አራት ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ታውቋል። ግድያው ቀጣይነት ሊኖረው እንደሚችልና የምዕመናኑ ሕይወት አደጋ ላይ መውደቁም ተሰምተዋል። ፓሪሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን የማህበረ ቅዱሳን ቴሌቪዥን ከቦታው የደረሰውን መረጃ ጠቅሶ ዘግቧል። በዘገባው ላይ እንደተመለከተው ባርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ አስራ አራት ኦርቶዶክሳውያን ከሌሊቱ ስድስት ሰዓት አካባቢ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ ተገድለዋል። ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው እንደነበረም ታውቋል። የተገደሉት ምዕመናን እድሜ ከሁለት ዓመት ጀምሮ እስከ ሰባ ስድስት ዓመት አዛውንት እንደሚገኙበት በመረጃው ላይ ተመላክተዋል። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈር መሄዳቸውን በመረጃው ተያይዞ ተገልጿዋል። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ ስምንት ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውን ለማወቅ ተችሏል። ከተገደሉት ምዕመናን ውስጥ ስድስቱ በገገሌ በአለወልድ ቤተ ክርስቲያን አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተ ክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙም ታውቋል። በመረጃው እንደተመላከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥሪ ቀርበዋል። ይህ ዜና እስከጠናቀረበት አመሻሽ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት በጉዳዩ ላይ የሰጠው ምላሽ የለም። ባለፈው መስከረም በምስራቅ አርሲ ዞን ሮቤ ወረዳ እንደቶ ቀበሌ ሃይማኖት ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። በጥቃቱ አቶ ከበደ ማሞ የተባሉ የ65 ዓመት አዛውንትና ወይዘሮ አበሬ ስዩም የተባሉ የሁለት ልጆች እናት በጥይት ተመተው ሕይወታቸው አልፏል። በተመሳሳይ በዚሁ ዞን ሮቤ ወረዳ የመስራንጄ ኦዳ ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ መምሬ ንጉሰ ወልደ መድን ካህን በመኖሪያ ቤታቸው በታጣቂዎች በጥይት ተደብድበው መገደላቸው አይዘነጋም። ይህ በእንዲህ እንዳለ አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ መቀጠሉ ተሰምቷል። ዛሬ ጥቅምት 18 በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸው ታውቋል። በ11 ክፍለ ከተማ በሺዎች የሚቆጠሩ ወጣቶች ታፍሰው በሶስት መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለመውሰድ ከአዲስ አበባ ከተማ መውጣታቸውን የተሰማው በተለይም እድሜያቸው ከአስራ ስምንት ዓመት በታች የሆኑ ታዳጊ ወጣቶች ከጎዳናው ታፍሰው ስለመወሰዳቸው አፈሳው እየተፈጸመው ሌሊት መሆኑን ነው የመረጃው ምንጮች የጠቆሙት ከአዲስ አበባ ተጨማሪ አፈሳ እየተካሄደባቸው ያሉ ከተሞች ናዝሬት ደብረ ዘይት ሞጆ ሻሸመኔ ባሌሮቤ ሀዋሳ ይርጋለም ዲላ ወላይታ አርባ ምንጭ ይገኙባቸዋል ብዛት ያላቸው ወጣቶች ታፍሰው በየአዳራሹ ታጉረው ይገኛሉ የሚሉት የመረጃው ምንጮች በተለይ በኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩን ጠቁመዋል። በደም የፈካው ነጻነታችን እስከ ሞት በምንታመንለት አማራነታችን ጽናት ይቀጥላል ሲሉ የወልቃይት ጠገዴ የአማራ ተወላጆች በወቅታዊ ሁኔታዎች ላይ አስተያየታቸውን ሰጡ። ከሰሞኑ የወልቃይት ጉዳይን በተመለከተ በወቅታዊ ጉዳይ ዙሪያ ተባባሪ ዘጋቢዎቻችን የወልቃይት አማራዎችን አነጋግረዋል። የህዝቡ ምላሽ የወልቃይት ጠገዴ ህዝብ በእጁ የገባውን ነጻነት አሳልፎ አይሰጥም የሚል ሆኗል። ተባባሪ ዘጋቢዎቻችን ያነጋግሯቸውና በማንነት ትግሉ ላይ ያሉ ታጋዮች እንደሚሉት በእጃችን የገባውን ነጻነት አሳልፈን ሰጠን ማለት የሀገር ባለቤትነታችንን አሳልፈን እንደሰጠን ይቆጠራል። ይህ ደግሞ የማይታሰብ ነው ብለዋል። ከቅኝ ግዛት በከፋ ጭቆናና የጅምላ ፍጅት አርባ የስቃይ ዓመታትን ያሳለፍነውን ህዝባችን በፖለቲካ አደላሎች አሳልፈን አንሰጥም ያሉት የወልቃይት አማራዎች ዛሬ በእጃችን የገባው ነጻነት ዋጋ ተከፍሎበታል የአማራ ህዝብ የትግል አደራ አለብን የሰማዕታቱን የትግል አደራ አሳልፈን አንሰጥም ሲሉ ወቅታዊ አቋማቸውን አስታውቀዋል አክለውም የትውልድና የታሪክ ጥያቄያችንን ለመቀልበስ የትኛውም አይነት የፖለቲካ ቁማር፣ ምንም አይነት የፖለቲካ ሴራ ቢደገስ፣ ዙሪያ ገባው በክህደት ቢሞላ ሕጋዊና ፍትሐዊ የማንነት ትግል የትም ቦታ ተሸንፎ እንደማያውቅ ዛሬም በጽናት ቁመን እናሳያለን ብለዋል። በሁመራ ቃፍታ፣ ወፍ አርግፍ፣ ዳንሻ፣ ማይካድራ፣ ቆራሪት፣ ማክሰኞ ገበያና በአከር ከተማዎች ተባባሪ ዘጋቢዎቻችን በስልክ ያናገሯቸው የወልቃይት ጠገዴ አማራዎች ጥያቄያችንን በዘላቂ ሁኔታ ሳይመለስ ምንም አይነት እንቅስቃሴ አይኖርም የሚል ነው። ህዝቡ ከሁሉ አስቀድሞ የአማራ ህዝብ ለዘመናት ዋጋ የከፈለበት ጥያቄው መልስ ያስፈልገዋል የሚል አቋሙን እንደያዘ ይገኛል። በህወሓት ጭካኔ ለአርባ ዓመታት በጅምላ የተጨፈጨፉ ወገኖቻችን አጽም ለቅመን በክብር አሳርፈን አልጨረስንም። ያረፈብን የታሪክ ጠባሳ ገና አልሻረም። አሁንም የወገኖቻችን ትኩስ ደም እየፈሰሰ ነው። እምባችን ቅድሚያ ሊታበስ ይገባል፣ ፍትሕና ካሳ ያስፈልገናል የሚል አቋም በሕዝቡ ዘንድ ተይዟል። የወልቃይ ጠገዴ ሕዝብ የታሪኩና የማንነቱ አካል ከሆነው የአማራ ሕዝብ ጋር በዘላቂ አስተዳደር መጠቃለልና መተዳደር የማይደራደርበት ቀዳሚ ፍላጎቱ እንደሆነ ደጋግሞ መግለጹ ይታወሳል። አማራነት ማንነታችን፣ ኢትዮጵያዊነት የኩራታችን ምንጭ ነው። ዛሬ ላለንበት ነፃነት ዋጋ ከፍለንበታል ወደ ኋላ ላንመለስ ነጻ ወጥተናል በማለት አቋሙን ያስታወቀው የወልቃይት ጠገዴ ህዝብ ታሪካችን፣ ስሪታችን፣ ማንነታችንና ስነልቦናችን ጎንደሬ አማራ ነው። ስለሆነም ማንም ኃይል ጣልቃ ገብቶ በማንነታችሁ እኔ ልወስን እንዲለን አንፈቅድም በሚለው አቋሙ ጸንቶ ይገኛል። በመጨረሻም ኢትዮጵያ በአምባገነን አገዛዝ መዳፍ ስር መውደቋን በዓለም አቀፍ ተቋም ተጠቆመ። የተቋሙ ሪፖርት ኢትዮጵያ የአምባገነነትን አዝማሚያ እየተባባሱ ከመጣባቸው ሀገራት አንዷ ሆናለች ብለዋል። በሕግ የበላይነት መዘናም አምና ከነበረችበት ዝቅ ብላ ተገንታለች። የዓለም አቀፍ የፍትህ ፕሮጀክት ዛሬ ባወጣው የ2025 የሕግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገራት 132ኛ ደረጃን ይዛለች። በዚህም በሪፖርቱ ማሳያነት በኢትዮጵያ የሕግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በሁለት ነጥብ አራት በመቶ ዝቅ ማለቱን ጠቅሶ ይህም ለአምስት ተከታታይ ዓመታት ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጸዋል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የሕግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ፣ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነፃነት መሸርሸሩን አመላካች መሆኑን ገልጿዋል። በአሁኑ ወቅት ኢትዮጵያ ከሰሃራ በታች ካሉ 34 የአፍሪካ ሀገራት ውስጥ 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፍ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብለዋል። በተጨማሪም ናምቢያ እና ሞርሼስም በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ለመምጣቱ ላብነት ኢትዮጵያ በፈረንጆቹ አቆጣጠር 2022 ከ140 ግራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን፣ በተለይም በስርዓትና ጸጥታ ላይ መዳከም መታየቱ በሪፖርቱ ላይ ተገልጸዋል። እንዲሁም በ2023 ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለች ሲሆን በ2024 ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሰዋል። ሀገሪቱ በዚሁ ዓመት በ2025 ወደ 132ኛ ደረጃ ዝቅ ብላለች። ይህም ያለፉት ሶስት ተከታታይ ዓመታት የሕግ የበላይነት ማሽቆልቆል ቀደም ሲል ከነበረው የከፋ ሆኖ የታየው በአማራ ሕዝብ ላይ ጦርነት ከተከፈተ ወዲህ ያለውን ጊዜ የሚመለከት ሆኖ ይታያል። ዜጎችን በማንነታቸው በጅምላ ማሰር፣ ማሳደድ ማሳደድና አለፍ ሲልም ያለ ፍርድ ቤት ትእዛዝ በጅምላ መፍጀት የአገዛዙ ባህሪ መሆኑ ጎልቶ በወጣበት በዚህ የጦርነት ወቅት ሀሳብን በነፃነት መግለጽ፣ መሰብሰብና ሲቪክ ተሳትፎ ጨርሶ የማይታሰቡ ሆነዋል። የዳኝነት ነጻነት በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ተከትሎ ፍርድ ቤቶች የንጹሐን እንባ የሚፈስባቸው እንጂ እንባ የሚታበስባቸው ሊሆኑ አልቻሉም። በዚህም በብልጽግና የከፋ አምባገነን አገዛዝ የተነሳ በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል እንድትመደብ አድርጓታል። በ2022 27ኛ ደረጃ ከ2023 እስከ 2025 ባሉት ጊዜያት ደግሞ 30ኛ ደረጃ ላይ ቆይታለች። የዓለም አቀፍ የፍትህ ፕሮጀክት ሪፖርት ከመውጣቱ ሁለት ሳምንት ቀደም ብሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሚያዝያ 2017 እስከ መስከረም ወር 2018 ዓ.ም ድረስ በአማራ በቤንሻንጉል ጉምዝ በጋምቤላ ና በኦሮሚያ ክልሎች ባደረገው ክትትልና ምርመራ የሰዎች የመንቀሳቀስ መብት በስፋት መጣሱን የሚያሳይ ሪፖርት አውጥቶ እንደነበር ይታወሳል። የ2025 የህግ የበላይነት መረጃ ጠቋሚ በመንግስታዊ የስልጣን ገደብ ግልጽ በሆነ አስተዳደር እና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩን አመላክተዋል። ኢትዮጵያ በእነዚህ በሶስቱ ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝ በሪፖርቱ ላይ ተመላክተዋል። በሪፖርቱ ማጠቃለያ ላይ እንደታየው ኢትዮጵያ በሕግ የበላይነት ዝቅተኛ ገቢ ካላቸው 16 ሀገሮች መካከል 13ተኛ ደረጃ ላይ የምትገኝ ሲሆን ይህም በስምንቱም የሕግ የበላይነት መለኪያዎች ላይ ከፍተኛ መዋቅራዊና አስተዳደራዊ ችግሮች መኖራቸውን አመላካሽ መሆኑ ተጠቁመዋል። ሀገሪቱም በአምባገነናዊ አገዛዝ ስር ለመውደቋ ሪፖርቱ አመላካች ሆኖ ይታያል።